በመጀመሪያ ወደ ጋላክሲ ስቶር ትገቡና ልክ እንደዚህ ሰርች ማድረጊያው ላይ ጉድሎክ ብላችሁ ሰርች ታደርጋላችሁ። ከዛ ትክክለኛው የጉድሎክ አፕሊኬሽን ይሄ ነው። ይሄ ሲመጣላችሁ ኢንስቶል የሚለውን ነክታችሁ ኢንስቶል ታደርጉታላችሁ። ኢንስቶል አድርጎ ሲጨርስላችሁ ጉድሎክ አፕሊኬሽንን ትከፍቱታላችሁ። ውስጡ በጣም ብዙ አይነት አማራጮች አሉ። ለዛሬ እኔ የማሳያችሁ ኩዊክ ስታር የሚለውን ነው። ስለዚህ እዚህ ጋር ኩዊክ ስታር የሚለው ጋር ከመጣችሁ በኋላ ዝች ጋር የቀስት ምልክቷን ነቅታችሁ ኩዊክ ስታር የሚለውን ዳውንሎድ ታደረጋላችሁ። ዳውንሎድ አድርጎ ሲጨርስላችሁ አንዴ ነካ አስታረጉት እንደዚህ ያመጣላችኋል። እዚህ ጋር ኦፍ የነበረውን አንዴ ነካ አስታረጉት ኦን ያደርግላችኋል፣ ወይም ይህንን ኦን ታደርጉታላችሁ። እዚህ ጋር ብዙ አይነት አማራጮች አሉ። ለምሳሌ ከስር ክሎክ ሴቲንግ የሚለውን አንዴ ነካ ታረጋላችሁ። ለምሳሌ ከላይ ሰዓታችሁ እንደዚህ ይታያል። እሱ እንዳይታይ ከፈለጋችሁ እዚህ ጋር ሀይድ የሚለውን ስትነኩ ሰዓቱን ይደብቋል፣ ወይም አይታይም ማለት ነው። ወይም ደግሞ ሰዓቱ በቀኝ በኩል እንዲሆን ከፈለጋችሁ እዚህ ጋር ራይት የሚለውን ትነካላችሁ በግራ እንዲሁም ከፈለጋችሁ ደግሞ ሌፍት የሚለውን ትነካላችሁ። እንደዚህ ይቀያየርላችኋል ማለት ነው። በተጨማሪም ከሰዓቱ ጋር ቀኑን አብሮ እንዲያሳይ ከፈለጋችሁ እዚጋ ሾዴት የሚለውን አንዴ ኦን ስታረጉት አብሮ ቀኑንም ያሳያል ማለት ነው። በተጨማሪም ኤኤም ነው ወይስ ፒኤም ነው የሚለውንም አብሮ እንዲያሳያችሁ ከፈለጋችሁ እዚጋ ይህንን ኦን ስታረጉት ልክ እንደዚህ ያሳያችኋል። እንዲሁም ከሰዓቱ ጋር ሰከንዱ ሲቆጥር እንዲታይ ከፈለጋችሁ ደግሞ ይህንን ኦን ታደረጉታላችሁ ከዛ ኩዊክ ሴቲንጉን ወረድ ስታደርጉት ሰከንዱ ሲቆጥርም አብሮ ያሳያችኋል ማለት ነው። ሌላ ተጨማሪ ነገር ደግሞ ላሳያችሁ። ከዚህ ባክትሉና እዚህ ጋር አንዴ ነካ ስታደርጉ እንደዚህ አይነት አማራጭ ይመጣላችኋል። እዚህ ጋር ደግሞ ከላይ እንዲታዩ የማትፈልጓቸውን አይኮኖች መደበቅ የምትችሉበት አማራጭ ነው። ለምሳሌ እኔ ዋይፋይ እየተጠቀምኩ ነው። ዋይፋይ እየተጠቀምኩ መሆኑ ደግሞ ከላይ የዋይፋይ ምልክቱ ይታያል። ዋይፋይ እየተጠቀማችሁ የዋይፋይ ምልክቱ ከላይ እንዳይታይ ከፈለጋችሁ እዚህ ጋር ዋይፋይ የሚለው ጋር ኦፍ ስታደረጉት የዋይፋይ ምልክቱ ይጠፋል ማለት ነው። ነገር ግን እንደዚህ ወረድ ስታደረጉት ዋይፋይ እየተጠቀሙ መሆኑ ያስታውቃል። በተጨማሪ ሞባይል ዳታ አብርታችሁ የሞባይል ዳታ ኔትወርኩም አብሮ እንዳይታይ ከፈለጋችሁ እሱንም እዚህ ጋር ሞባይል ዳታ ሲግናል የሚለውን ኦፍ ስታደረጉት ሙሉ ለሙሉ ያጠፈዋል። የባትሪ አይከኑ እንዳይታይ ከፈለጋችሁ እዚህ ጋር መታችሁ ኦፍ ስታደረጉት ያጠፈዋል እንደምታዩት። ስለዚህ እዚህ ጋር ካሉት አማራጮች እንዲታዩ የማትፈልጓቸውን ከፈለጋችሁ መደበቅ ትችላላችሁ ማለት ነው። በተጨማሪም አንድ ደግሞ ሌላ ልትወዱት የምችሉትን ነገር ላሳያችሁ። ከዚህ ባክ ትሉና እዚህ ጋር አንዴ ነካ ታደርጋላችሁ። ከዛ እንደዚህ ኦኬ የሚለውን ከነካችሁ በኋላ ዘን ፓርክ የሚለውን ኢንስቶል ታደረጉታላችሁ። ኢንስቶል አድርጎ ሲጨርስላችሁ ልክ እንደዚህ ጉድሎክን ትዘጉትና መልሳችሁ ጉድሎክን ትከፍቷላችሁ። ከዛ ኩዊክስታር የሚለው ስትገቡና ይህንን አማራጭ ትመርጣላችሁ ከዛ እንደዚህ ያመጣላችኋል። እዚህ ጋር የሚመጡላችሁን እነዚህን አንድ በአንድ ልክ እንደዚህ ስትነኩ እዚኛው ጋር አድ ያደርግላችኋል ወይም ያስገባላችኋል ማለት ነው። ከዛ ልክ እንደዚህ የምትፈልጉትን አንዴ ነካስ ታድርጉ ይመርጥላችኋል። ኩዊክ ሴቲንጋችሁን ወረድ ስታደርጉት እንደዚህ ቀይርላችኋል። መቀየር ስትፈልጉ ደግሞ እዚህ ጋር የምትፈልጉትን ትመርጣላችሁ። ወረድ ስታደርጉት ልክ እንደዚህ ቀይሩላችሁ ታገኙታላችሁ። እዚህ ውስጥ ካሉት የፈለጋችሁትን እየቀያየራችሁ በፈለጋችሁ ጊዜ መጠቀም ትችላላችሁ ማለት ነው። እንደነገርኳችሁ ጉድሎክ ላይ በጣም ብዙ አይነት ነገሮችን አስተካክላችሁ ቀይራችሁ መጠቀም የምችሉበት አፕሊኬሽን ነው። ለዛሬ ይዤላችሁ የመጣሁት አንዱን ነገር ነው። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ሌሎች ተጨማሪ ነገሮችን አሳያችኋለሁ። ቪዲዮ ላይክ ማድረጋችሁን እንዳትረሱ።